ነጃት ትባላለች። እኔ ነጁ ብዬ እጠራታለሁ። ነጃት ባስራዎቹ ዕድሜ ውስጥ ያለች ገና ለጋ ቆንጅዬ ወጣት ነች። የእርሷ ወጣትነት ሲጀምር እንደኛ አልነበርም። ወጣትነቷን የጀመረችው ገና ስምንተኛ ክፍል እያለች ቤተሰቦቿን ወንድምህቶቿን እንዲሁም እናቷን ላለማስራብ ስትል እነርሱን ለማስተዳደር ትምህርቷን አቋርጣ ሥራ የጀመረች ዕለት ነው። የእርሷ ወጣትነት ሀብሎ የጀመረው ነጃት ብርቱ ነች። በጣም ጠንካራ ነች። ጥንካሬዋ ወንዶችን ያስንቃል። ጥንካሬዋ ለብዙ ሰዎች ተምሳሌት ይሆናል። እኔ ያወቅኳት ቲክቶክ ላይ ነው። የቀን ስራ እየሰራች እየተሸከመች፣ በቀለው እየጠበሰች በምትለካቸው ቪዲዮቿ በእነርሱ ተማርኬ ከስራ ቦታዋ ድረስ መጥቼ ልተዋወቃት ፈለግኩ። ታዲያ እኔ ብቻ ልተዋወቃት አልፈለግኩም። እናንተንም ላስተዋወቃችሁ ወደድኩ። በተለይ ደግሞ ቤተሰቦቻችሁን ለመርዳት ቤተሰቦቻችሁን ለማቀና ስትሉ ከሀገር ወጥታችሁ እየለፋችሁ ላላችሁ ወንድም እህቶቼ የእናንተ ተምሳሌት ነች ብዬ ስላስብኩኝ እናንተም ጋር ላስተዋወቃት ስለ ወደድኩኝ ነው። ነጁ ጋር አጠር ያለች ቆይታ አድርጌያለሁኝ፣ እና አብረን እንከታተል። አሰላሙ አለይኩም ወዓለይኩም ሰላም። እንዴት ነሽ? ሰላም ነሽ? አለ አማን ነው። አለ ተቀምጥ

በነገራችሁ ላይ ፋሚሊ እንደ አይነት ስራ በጣም ደስ የሚል ስራ ነው። ያው ልጅቱን እኔ ነኝ የማውቃት እና ላስተዋወቃችሁ ማለ በል፣ ስምሽን ለእኔ ለኦዲዬንሶችን ስምሽን አስታውቂያቸው። ስሜ ነጃት ሚፍታ ይባላል። ነጃት ሚፍታ። ነጃት ሚፍታ የት ሀገር ልጅ ነች? ነጃት ሚፍታ የተወለድኩት ወልቂጤ በሚባል የገጠር ከተማ ላይ ነው። ግን ያደግኩት እዚህ ነው። አዲስ አበባ ነች። ወቂቲ ኦኬ። ትምህርትስ ምን ያክል ደረጃ ላይ ነች? ትምህርት እስከ ስምንት ተመሬ ሚኒስትሪ ወስጄ ከዛ በኋላ አልተማርኩም። ማቆም ያለ ነው ምን ነው ትምህርት ነው ያቆምሽበት። ምክንያት ምን ነበር? የስራ መስራት ስለነበረብኝ ስራ ሰርቼ ፋሚሊ ማገዝ ስለነበረብኝ ትምህርቱን ከታርጌው ወደ ስራ ገባሁ። የሁለተኛ ልጅ ነኝ። ታላቅ አንዳለኝ የኔ ታናሽዎች ትንሽ ልጆች ደግሞ 3 አሉ። 3 ልጆች አሉ። ስለዚህ ከቤት ስንት ሆናችሁ ነው የምትኖሩት? አምስት አምስት ሆናችሁ ነው። ከቤታችሁ ከአምስታችሁ ስራ እየሰራሽ ያለሽ ወይም ደግሞ የምታስተዳድሪው አንቺ ነሽ ማለት ነው። እኔ ደስ የሚለው ኦኬ፣ ታዲያ ህይወት እንዴት ነች? ምን ምን አይነት ስራ ነው የምትሰሩት? እኔ በእርግጥ ቪዲዮዎችን አይቻለው የምትሰሪያቸውን ስራ እስኪ ለተመልካች ሞር ደግሞ በአንቺ አንደበት እንዴት ነግሪያቸው ማለት ነው። አሁን አምስቶቹ ቤተሰቦች ስታስተዳድሬ ምን ምን አይነት ስራዎች እየሰራሽ ነው ታስተዳድራቸው? የምሰራው ስራዎች መጀመሪያ የቀን ስራ እሰራለሁ። ጠዋት ሁለት ሰዓት ገባና አስራ አንድ ሰዓት ድረስ የቀን ስራውን እሰራለሁ። ከአስራ አንድ ሰዓት በኋላ ወጣና ደግሞ በቆሎ እየጠበስኩም እየቀቀልኩም እንሸጣለን። በቆሎን ደግሞ የማመጣው መጀመሪያ አስራ አንድ ሰዓት ሂጅ እስከ አንድ ሰዓት በቆሎ ይዤ እመጣና ከዛ ሁለት ሰዓት ደግሞ ወደ ቀን ስራ እገባለሁ። ከቀን ስራ በኋላ ከአስራ አምስት በኋላ ይሄን ስራ የሚሰራው ምን ያክል ጊዜ ሆነች? ታዲያ በዚህ ስራ አሁን ምን ያክል ጊዜ ይሄን ስራ ከጀመርክ? ኦልሬዲ ሶስት ወር ላይ ከዛው ከሶስት ወር በፊት ያኔ ስራ እንደሚሰራው ሱቅ ተቀጥሬ ሶስት ነበረ የሚሰራው። ከዛ ደግሞ በቂ አይደለም ምናምን፣ እና ተጨማሪ ስራ መስራት ለመስራት ደግሞ ሰዓት በቂ አልነበረም። ለዛ ወደዚህ ቀየርኩ። ስለዚህ እንደ አማራጭ ይሄን ይሄን ሰዓቱን ቆንጆ ስለሆነ ተጨማሪ ስራ ለመስራት የሚመቸው ይኛው። ታናናሾች ተማሪ ናቸው፣ ሦስቱም ተማሪ ናቸው። ማዘዶች ስምንድ ነው የምሰራው? ማዘሬ መጀመሪያ ስፌት ነበር የምሰራው ስፋን ነበረ። ከዛ እየደከማት ሲመጣ አሁን ትታዋለች። አሁን ቤት ነው ቤት ነው ሚቻ እጅግ በጣም ደስ የሚለው እውነት ለመናገር ለማናገር ከስራው ስራ በሁሉም ቦታ ማንኛውም ሰው ሊሰራ ይችላል። ግን ደግሞ ወጣቱ ነች፣ እዛ ላይ አሁን ገና ፋየር ኤጅ ላይ ነች። ወጣቱ ነች እንደዚህ አይነት ስራ ስትሰሪ፣ እንዴት ነው ህይወት፣ እንዴት የተገፋልሽ ነው? ምን ምን አይነት ነገሮች ሲያጋጥምሽ፣ ያጋጥም፣ ካደጋ ያጋጥምሽ፣ በስራ መሀል ያጋጥምሽ ነገሮች ሲነበሩ፣ የህይወትሽ ፈተና የሆነብሽ ነገር ሲነበሩ ከሚያጋጥሙኝ ነገሮች አንቺ ሌላ ስራ መስራት እንደዚህ እንዴት እንደዚህ ስራ ምናምን የሚሉ አሉ። ማለት እኔ ግዴታ ነው ይሄ ስራ ይሄ ስራ መስራቴ ለኔ ግዴታ ነው። ብዙ የሚያጋጥሙኝ እንትኖች አሉ። ማለት በፊት አሁን አብሮኝ የተማሩ ምን ያሉ ልጆች አሁን አብሮኝ አይደሉም፣ ይሄ ስራ ሲሰራ እንዲህ ዝቅ ካለ ሰው ጋር አብሮ መሆን ስለማይፈልጉ ማለት ነው። እና ብዙ ቻሌንጆች አሉ ሰው እና ቃላው ምናምን ነገር ግን ያው እነዛ ነገሮች ደግሞ እቋቋማቸዋለሁ። በዚህ ስራ ላይ የገጠመች ገጠመኝ አለ። በዚህ ስራ በቀኑ ስራ የገጠመኝ ገጠመኝ አለ። መጀመሪያ ስገባ እንትን እችላለሁ ብዬ ነበር የገባት ረዳትነት መብኳት እችላለሁ ብዬ ገብቼ ከዛ ስገፋ ቡስ መጣና ይሄ ያንቺ ላቅመ ግንበኛ አልደረስሽምና ጽዳት ሰሪ ያለኝ አጋጣሚ ያለና በአንዴ ከምትል እንትን ከረዳትነት ወደ ጽዳት አውርደኝ። ኦኬ ሕፃን ስለሆንሽ ነው ገና እንደዚህ ያደረግሽ? አዎ እቺም ሲጀመር አንቺ ለማጅነሽ ምናምን ነገር ብሎ ወደዛ ቀይሮኛል። እሷ ከባዱ ስራ ላንቺ ነው። የትኛው ይሄ የአርማታው ምናምን ነው ወይንስ ከባዱ የቀኑ ስራ ይከብዳል። ከማ ያቺ ምሳ ሰዓት አንድ ሰዓት አለ እስከዛ ሰዓት ውጪ፣ ግን እስከ አስራ አንድ ሰዓት ግዴታ መስራት ስላለብን ድካም አለው። ደረጃውን ተጸዳለ ምናምን ብሎኬ ሲመጣ ትሸከማለህ። ማብራት ከሌለ በሊፍት የሚወጡ እቃዎች ተሸክመን ነው የምናወጣው። ምናምን ቻሌንጅ አለ ያኛው ያኛውን የሚያደግም በጣም እንደነገርሽኝ ከሆነ በእርግጥ አይደለም ለሴት ልጅና እኔ እነሱ ለመናገር መጀመሪያ ገና እንዳየኋት ነበር ይደነገጥ። ምክንያቱም አልጠብቀውም እኔ ለራሱ የማልሰራውን ስራ እየሰራች ሳይ በቃ ውስጤ ላይ የሆነ ጥያቄ እንትን አለ። በተለይ በተለይ ደግሞ አንቺ ለሴቶች ብቻ ሳይሆን ለወንዶችም ጭምር አርአያ መሆን የምትችል ሲሆን፣ አሁን ላይ በጣም ብዙ ወጣቶች በጣም ብዙ ወጣቶች ራሳቸውን ማስተዳደር አቅቷቸው ማለት ነው ነው ቤተሰብ ምናምን አይደለም፣ ራሳቸውን ማስተዳደር አቅቷቸው ህይወት ከብዳቸው ራሳቸውን ሁሉ በማጥፋት ደረጃ ላይ የሚደርሱ ልጆች አሉ። ገብቶሻል። እና ይህ እንደዚህ አይነት ማህበረሰብ እንደዚህ አይነት ሶሳይቲ ባለበት እንትን ቦታ ላይ እቺ ልጅ ደግሞ እንደዚህ ከሷ አልፋ ቤተሰቦቿን ያገዘች ለስራ ሳትንቅ ማለት ነው ይህን ወጣትነት ይዛ ይህን ውበት ይዛ ብዙ ነገር የሚፈትናት የሚፈት ነገር ኑሯት ማለት ነው። ብዙ ነገሮችን ግን ፈተናዎችን ተቋቁማ እንደዚህ አይነት ስራ መስራትሽ እጅግ በጣም የሚደነቅና እጅግ በጣም ደስም የሚበረታታ የሚገባ አይነት ነው። አንቺ ለእንደኔ ለሁሉም ተምሳሌት መሆን የምትችል ሴት ልጅ ብዬ አስባለሁ። በተለይ በተለይ ደግሞ ቤተሰባቸው ርቀው ቤተሰቦቻቸውን ያስተዳደሩ ላሉ እህቶች ውጭ ሀገር ላሉ፣ አረብ ሀገር ላሉ ሊሆን ይችላል፣ ወደ ሌላ ቦታም ያሉ ሊሆን ይችላል። ልክ ለነሱ ያውቃ እነሱ አገር ቤቱ ነው። አንቺ ምሳሌ መሆን ትችያለሽ፣ እንደዛ ይመስለኛል እና እንዴት ነው የማግባቱ ስንትን የለሽ የነበር አሁን ወጣት ነሽ አግብቺስ ቤተሰቦችን እንት ሌቨል ምናምን የሚለው ነገር አይኖሮች ላይ በጣም ዳይስ ነገር ወደ ተሻለ ገጥሞኝ አያውቅም። እዚህ ነገሮች ቤትም እንትን ይላሉ ብታገቢ ምናምን እንደዚህ አይነት ቦታ ምናምን ይሉኛል፣ ግን አልፈልግም ማለት አሁን ላይ መስራት አለብኝ ብዬ ነው የማስበው። ፋሚሊ የሆነ ቦታ ማድረስ አለብኝ፣ ከዚህ ህይወት መቀየር አለብኝ ብዬ ነው የማስበው እና አሁን ላይ ጭራሽ አገባለሁ ብዬ አስብ አሁን ላይ በተለይ አሁን አንቺ እንደ እንትን እንደ ሞር መተዳደሪያ ይሄን የምትቀጥል ደግሞ በሚቀጥለው ምንድን ነው የምታደርጊው? አሁን ሶሻል ሚዲያ አለሽ፣ ቲክቶክ አላት፣ ቲክቶክ ላይ ምናልባት ሁላችን ታቋት ይሆናል። እዚህ በመቀጠል ደግሞ ምን ላይ ትመጫለች? ዩቲዩብ ላይ ትመጣለች። ላይፍ ስታይሏን ምናምን ነገር ታካፍለናለች ብዬ አስባለሁ። ይሄ ነገር ለኛ ሳይሆን ለአንቺ ሞር አሪፍ ነው፣ ካንቺ በላይ ደግሞ እኛንም ደግሞ ይጠቅመናል። ጀስት እንደማበረታሻ ለእኛ ማበረታሻ ይሆናል ብዬ ስለማስብ ማለት ነው። እና ይህን ነገር ግን በጣም እንትን አልኩ መሰለኝ

እስቲ እናያለን ነው ገና ሳይቀጣጠል ነው ገና እኮ ራሱ አልተያዘም ቦታ የቀን ስራ ምናምን ያለ ነው ጀርባ ያላችሁ ነው በቃ ምንም ቪዲዮ ላይ አይቼዋለሁ ታጋደርጓሉ በቅርቡ እንዴት ነው ከቤት እኔ በነገርሽ ላይ ሙያሽ ምግብ ላይ

ስቲል ጠዋት ሁላ እንጀራጋግሬ ጋግሬ ምናም ወጥ ሰርች ሰዓት አለ። ማታ ገብቼ ምሰራበት ሰዓት አለ። እንደዛ ዳክመሽ ምናም ነገር ለገና ሄለሽ ምግብ ሰራለሽ ሰራለ ጣዋት ሌሊት ሶጣ ሰርች ምናምን ስራ ምገባባቹ ሰዓቶች አሉ። እሷ በተለይ ስራ ላይ እያለች፣ እሷ ለማገዝ እጠዋት ተነስቺ እንጀራጋግሬ ጋግሬ ሰርች፣ ቤታች ቀይና ጣጥቤ ነው ሁለት ሲሆን ወደ ስራ ምገባው እዚሁ ስለሆነ፣ ከዛ በኋላ ደግሞ ስለዚህ ያው እንደ ፈጣሪ ፍቃድ እንደ ፈጣሪ ፍቃድ ማለት ነው። ያሁን እኔ እንደዚህ አድርጌ የግድ ያልኩት ነበረ አንቺን አብስዬ ለማብላት ነበረ፣ ግን እንኳን ለአንቺና ለራስ በፍቅር ያለባለቤቱ አይነድም፣ ሳት ነው ያለው። ያው ያው መራገብ ጀመረ። አንተ እኮ ጭራሽ ጠቁሮ እንዳለ ነው። ያው እኔ ሳልራገበው ግን መቀጣጠል ጀመረ እና ደግሞ አይጣፍጥም። አሁን ይሄ በደንብ ካልቀላ ጥቁሩ ላይ ከዛ በኋላ ግን በደንብ ሲቀጣጠል ዝም ብዬ ነው እንዲጣድ ማድረገው፣ ቀስ እያልኩ ምጣር። ስለዚህ አላቀጣጠልኩትም ማለት ነው። አንተ ይቀራል፣ ተለማመድ እና አሁን ችግር አለ እንግዲህ እዚህ የመጣሁኝ ለማመራለው እንደምታይ፣ በቀሎም አለ እኔ ኦኬ፣ እዚህ ጋር ቀቀል በቀሎም አለ አይደል? እዚህ ጋር ቀቀል አለ። አዎ፣ ቤት መጀመሪያ በእንጨት ቀቅዬ ነው የማመጣው። እዚህ ላይ እሳት አርጌ እንዳይቀዘቀዝ ልቆሎ፣ ትንሽ ውሃ አርጌበት ብቻ ነው ጀመረው። በስሎ ጫቁሳለሁ። ከዛ በኋላ እንደዚህ በፊስታጅ ይታሸጋል። በቃ ተሸጋል። ከስር ከስር ትንሽ ነው የሚደረግበት እንዳይቀዘቀዝ ያህል ማለት ነው። ይሽላ አውስቴ እና አንድ በቀሎ በቀሎ ባይሆን ይሄ ደርሷል

አንቺ በቀሉ ከቀለሽ እንደዚህ ማጣም ከቻልሽ ሌላ ነገር ደግሞ ስትሰሪ፣ ዋው በጣም ደስ የሚል እንትን የሆነ ይልማሶ እና ታራስ። በተረፈ ከምንም በላይ ስላወኩሽ እጅግ በጣም ደስ ይልና፣ ደስ እንዳየሁሽ በቃ የሆነ የወንድምነት ፊሊንግ ነው የሚሰማ ማለት ሲልና፣ እጅግ በጣም ደስ ይልና፣ ስላገኘሁሽ፣ ደሞ ደግሞ ጊዜሽን ሰጠሽ፣ ሌላው ሌላው ከየሰው ልጅ ከምንም ነገር በላይ ትልቁ እና ዋጋ ያለው ነገር ቢኖር ጊዜ ጊዜ ሲኖር ጊዜሽን መስዋዕት አድርገሽ ከስራ ቦታሽ ድረስ አምጥተሽ ስለጋብሽ እንደዚህም ደግሞ ይህን ነገር ተመልካቾች ጋር እንዳደርስልሽ ፈቃደኛ ስለሆንሽልኝ በመጀመሪያ በጣም አድርጌ አመሰግንሻለሁ። ከምንም በላይ ማለት ነው። እኔም አመሰግናለሁ። አክብረህኝ እዛ ቲክቶክ ላይ ባየሃቸው ነገሮች እዚህ ድረስ መተክ አንተም እኮ ጊዜን ሰተኛል። ጊዜን እንግዲህ ከኔ ጋር ስለተወያየ ስላወራኝ ብቻ በጣም አመሰግናለሁ። እኔም ደስ ብሎኛል። በነገራችን ላይ ተመልካቾች ነጁ ጋር ያለን ቆይታ ይህ አይደለም የመጀመሪያችን ቢሆን ነው እንጂ የመጨረሻችን የሆነ ነጃት ጋር ከዚህ በኋላ በተለያዩ ስራዎች ልታገኙንና ልታዩን ትችላላችሁ ማለት ነው አይደለም። ይህን ነገር ስለ ነጁ አስተያየታችሁን እንዲሰጡኝ እንደዚሁም ደግሞ እሷንም ደግሞ አግኝታችሁ እንድታበረታቱልኝ በዚሁ አጋጣሚ እጠይቃቸዋለሁ ማለት ነው። እዚ ስራሽን በጣም እንትን ያልኩት ነው ይገባኛል። በእኔ ምክንያት ነው ነገር እስካሁን ያልነበረው። አይ እና ነጂ ጋር የመጀመሪያ ትውውቃችንን እናንተም ጋር እኔም ጋር የነበረን ቆይታ ይሄን ይመስላል። በጣም ብዙ አላወራንም፣ ግን ኢንሻአላህ ወደፊት ሰዓትና ቦታ ይዘን በደምብ የምናወራ ይሆናል ማለት ነው። አሁን ግን የነበረን ቆይታ ይሄን ይመስላል። ነጂ የምትናገሪው ነገር አለ፣ የምታስተላልፊያቸው መልክት አለ የሆነ ውስጥሽ ጋር በቃ መናገር የምትፈልጊው ነገር ካለ፣ አመሰግናለሁ። ማለት ያው ደስ ብሎኛል፣ እዚህ ድረስ አክብረኸኝ መተ እንዲህ ልታወራኝ ስለመጣ በጣም አመሰግናለሁ። በሰፊው እንገናኛለን፣ እንዳልከውም እንገናኛለን። ሰላም፣ መልካም።